የአንቺነው ሳቅ ደስታ ተጎዳ እንጂ ልቤ ወድቆ ያለ ቦታው የሚወቅስሽ የለ ጠያቂ ይበዛብሽ በተጫወች ብኝ ምን አሳብ አለበሽ ምንአሳብ አለበሽ ግራ የተጋባው ምን አሳብ አለበሽ የተቸገርኩኔ ምን አሳብ አለበሽ እሳት የከተተኝ ምናሳብ አለበሽ

አመሰግናለን ቀደም ሲል ስራዎቻቸውን ያቀረቡልን የአብስራ ዘውዱ በኤሌም ሁለት ተወክሎ አቤል ጌትነት በኤሌም አንድ ተወክለው ነበር የዚህ ሰዓት አጋሮቻችን ኢትዮ ቴሌኮም የአዲስ አበባ መንገዶች ባለስልጣን አዋሽ ባንክ ታላቁ ሩጫ በኢትዮጵያ ናቸው አጋሮቻችን እናመሰግናለን ቀደም ሲል ስራዎቻችንን ካቀረቡልን መካከል የአብስራ ዘውዱ የኃይለየሱስ ግርማውን ግርማን ጎዳሹን እንዲሁም ደግሞ አቤል ጌትነት በኤሌማንድ ተወክሎ የዳዊት ጽጌን ወርቅ አልማዝ ብልሽ የሚለውን ሙዚቃ ነበረ። የኔ ዜማ አልበም ላይ ነው ዜማው፣ የአቤል ሙሉጌታ ነው። ግጥሙ ደግሞ የሀብተ ማርያም መንግስቴ ነው። ደግሞ በዚህ ላይ ቆንጆ አድርጎ ተጫውቶታል። ጥሩ ነበሩ አይደል? ሁለቱም። ዳኞቻችንስ ምን ይላሉ? ነጥብ አይናገሩም፣ አስተያየት ብቻ እንዳት ብዬ ትብዬ እኮ ነው፣ ካረፍት ስለመጣችሁ ነው፣ እና መሰግናለሁ። እሺ አብስራና አቤል ቆንጆ ነው የሁለታችሁ። አሁን ሞር ከቅድሙ መድረኩንም የለመዳችሁት ይመስላል። ስሜታችሁም ቆንጆ ነው እየተረጋጋ። ከዚህ ደግሞ ሳምንታቱ ሲሄዱ በደንብ እየተሻሻላችሁ ነው የምትሄዱት። ጎበዞች። እዚሁ በዚሁ ራሱ በአንድ ቀን ለውጥ ይታያል። ሶ የአብስራ የኃይለየሱስ ግርማን በጣም ቆንጆ አድርገን እየተጫወትከው፣ ብዙ ነገር አሪፍ ነው። አሁን ደግሞ ከቅድሙ የበለጠ ድምጽህን ለማወቅ እድል የሚሰጥ አይነት የዜማ ምርጫ ነው። ቆንጆ ነው። ሪትም ላይም እንግዲህ ሁለት ጊዜ ያየንህ ብዙ የሪትም ችግር የለብህም። በደንብ ነው ሪትም ፊልም የምታደርገው። ትንፋሽ አያያዝም፣ ጉልበቱም፣ ብዙ ነገሩ ያው የመጀመሪያ አካባቢ ላይ መሰረታዊ የሆኑ ሀሳቦችን ስለሆነ የምናወራው ማለት ነው። ከቅኝት ጋር በተያያዘ በደንብ መስራት አለብህ። አሁን ይሄ ዜማ ያለበት ቅኝት መዝፈን የዛን ያህል ከባድ አይደለም። ከቀኝት መውጣት እዚህ ጋር ትንሽ ጥፋቱን ከፍ ያደርገዋል። ከሁሉም በላይ ግን ደግሞ ምንድን ነው በጣም ጉልበት የሚፈልግ ዜማ ነው። በቃ በትልቅ ሚዜም ነው እና ድክም ያለ ነገር ሆነ እንደሱ እንዳይሆን ዜማው የሚፈልገው ያክል የጉልበት መጠን መስጠት መልመድ አለብህ። መለማመድ ነው፣ ቅድም እንዳልነው ሌላ ነገር የለውም እና ሁሉ ጊዜ ስታስብ ምንድን ነው አቨሬጅ ፐርፎርማንስ እንዳይሆን ፐርፎርማንስ እንደ ውድድር፣ ሁሉ ጊዜ አውትስታንዲንግ የሆነ ፐርፎርማንስ፣ ያንተን የመጨረሻውን አቅም ለማሳየት ነው መሄድ ያለብን። አሁን ይሄኛው ብዙ ጥፋት የለውም፣ በጣም ብዙ የሚደነቅ የለውም። በቃ ኖርማል ፐርፎርማንስ ነው። ብዙ ያላጠፋ፣ ብዙ የሚደነቅ ነገር የለ። ውድድር ላይ እንደዚህ ባይሆን ጥሩ ነው። ማክሲመም አቅምህን የምታሳይበት እንዲሆን እሱን ብቻ ማሰብ ነው። አቤል፣ የዳዊት ፅጌን ወርቅ አልማዝ። በጣም ቆንጆ ቆንጆ የዜማ ምርጫ ነው አንተ ጋርም ብዙ ከመጀመሪያው የተለየ አስተያየት የለኝም። ቆንጆ ነው፣ ድምፅ ያስታውቃል ሪትሚክሊም ያለ አረዳድ ቆንጆ ነው። ከትንፋሽ ከጉልበት እንደዚህ መሰረታዊ ሀሳቦቹ በአሁን ደረጃ የምናነሳቸው ብዙ ነገሩ ቆንጆ ነው። አንተ ጋር ምንድነው ትንሽ ቢስተካከል ብዬ ማስበው ያው ከቅኝት ጋር በተያያዘ በተለይ በተለይ እችኛዋ ልምድ መቅረት አለባት። የዜማ ሀረጋት ሲነሱ የመጀመሪያዋን ኖት ከተሳሳትክ ከዛ በኋላ ያለውን ነገር በጣም ነው የሚንሸራተተው። ሶ መነሻዋን ፖይንት ሚስ ማድረግ ተገቢ አይደለም። የዜ ማህረግ ኤግዛክትሊ የሚጀምርበት አሁን ያሉት የቀኝት ችግሮች እንደሱ እንደሱ አይነት ነበሩ። እና የዜ ማህረግ የሚነሳበት ኤግዛክትሊ ኖቷን ከእሷ መነሳት በጣም የሚያስፈልግ ነገር ነው። ይሄንን የማዳመጥ ጉዳይ ነው፣ ካዳመጥክ በኋላ ወደ ሪሃርሳል መሄድ ማለት ነው። የመጀመሪያው ዙር የመጨረሻ ቦታ አካባቢ ትንሽ ደንቀፍ ከደንቀፍ ያው ያጋጥማል። እንኳን የመጀመሪያ ቀን ፕሮፌሽናሎቹም ይስታሉ። እንደሱ ግን እዚህ ውድድር ነው አይቻልም። በቃ ራስህን ሁልጊዜ በጠንቀቅ ነው ማቆም ያለብህ እና ለምንም ለትንሽም ነገር ቢሆን እድል መስጠት የለብህም። አሁን ዜማው ሊያልቅ ሲል ደግሞ ደሞ ሁለተኛው ነው ዙር ብለን ሊጨርስ አካባቢ ደግሞ በዚህ ላይ የሚለውን ዝም ብለ በለሆሳስ እያልከው ነበር አይደል? የምታረገው ነገር ሁሉ ዋጋ አለ። በቃ እንደ ቀልድ ሊያልቅ ስለሆነ እንደ እንደ ቀልድ አይቻልም። ስትጀምር የነበረው ጥንቃቄ ስትጨርስም ያስፈልጋል፣ ተጀምሮ እስከሚያልቅ ድረስ። አሁን እኔ እሱ ጋር ኢንዲንጉ ውስጤ በቃ ቅር ይለዋል ማለት ነው። ሶ እንደዛ እንዳይሆን እያንዳንዷ ነገር ዋጋ አላት፣ እሱን ማሰብ ያስፈልጋል። ችላ ብለህ የምትለው ነገር እንዳይኖር ማለት ነው። ከዛ ውጭ አቤል፣ የዜማ ምርጫ በደንብ አስብበት። የድምፅህን ተፈጥሮ በደንብ ፊት የሚያደርግ የዜማ ስትራክቸር እንደ አሳይመንት ወስደህ እኔ ጋር ያለው ይሄ ነው። እሺ፣ ከአብስራ ጀምራለሁ እንዳገባባችሁ። የኃይለ ኢየሱስ ግርማን ጎዳሹ የሚለውን ዜማን የመረጥከው፣ በጣም ቆንጆ ዜማ በደንብ ለውድድር የሚሆን ይዘ መጣኸው። በምርጫ በጣም ተስማምቻለሁ። በጣም ደስ የሚለው ደግሞ ኃይለ ኢየሱስ ግርማን ዜማ በራስህ ድምጽና በራስህ ቀለም የተጫወትክበት መንገድ ነው። ዛሬ ቅድምም ብለዋል። ዛሬ ተወዳዳሪዎቻችን ራሳቸውን የሆነው የመጡ ስለሆኑ እዚህ ላይ በጣም ደስተኞች ነን። ማንንም ለማስመሰል ሙከራ እያደረጋችሁ ስላልሆነ ማለት ነው። ሌላ ያለህ ዛሬ በጣም ደስ የሚለው ነገር አሁን ደግሞ ያየሁት ቅድም ከነበሩ የተሻለ ነገር የተሰማኝ ዜማውን በደንብ የተረዳበት መንገድ በጣም ቆንጆ ነው እና ከሞላ ጎደል ቀንትን ቅላፄዎቹን ለማስመሰል ሞክረሃል። ግን ስቲል ቀጥ ቀጥ የምታደርጋቸው ነገሮች አሉ። ኃይለየሱስ በጣም ጉልበተኛ ዛሚ ነው። አይተ እንደውን ማይኩን ራሱ የሚይዝበት ቦታ በጣም ካፉ ዲስታንስ አለው። በጣም ጉልበት ያለው ድምጻዊ ነው። ስለዚህ ዘፈኑ ጉልበት የሚፈልግ ዜማ ነው። በተዜመበት ልክ ቢያንስ ለመጫወት ማለት ነው። እኛም የምንጠብቃችሁ ደግሞ የመጀመሪያው ድምጻዊ ከተጫወተው በላይ ውብ አድርጋችሁ እንድትጫወቱ ስለሆነ ምን ይፈልጋል ዜማው የሚለውን ሁሌ ጥያቄ ውስጥ እንድታሳድር ነው የምፈልገው። ስሜን ማጋባት፣ ዳይናሚክስ መጠበቅ፣ እንደዚህ የመሳሰሉ ውበት ላይ ደግሞ ማተኮር መቻል አለብህ። መሰረታዊ የሆነው ቆንጆ ድምፅ አለ፣ ሪትም ፊል ታረጋለ፣ ዜማ ይገባሃል። ቀኝት አንዳንድ ቦታ ችግር አለ እሱን ታስተካክላለህ። በተረፈ ጉልበት ላይ ና ቀኝት ላይ በደንብ አድርገህ ስራ፣ ውበት ላይ ስራ። በአጠቃላይ የሆነው ነገር ቆንጆ ነው። አቤል ጌትነት የዳዊት ጽጌን ወርቅ አልማዝ በጣም ቆንጆ ዜማ ነው የመረጥከው። በደንብ ለውድድር መሆን የሚችል ነው። አንተ ደግሞ በጣም ቆንጆ ድምፅ አለ፣ ሶ በደንብ የተገጣጠመ ዜማ ነው የመረጥከው ማለት ነው። ስጀምር ወረደብ ብዬ ትንሽ ሀሳብ ይዞኝ ነበር። የመጀመሪያው በተለይ ላይ በደንብ አይሰማም ነበር፣ ሎወር ድምፁ። በኋላ የመሀከሉ ብሎ ሀይ ፒቹ ላይ ስትል በቃ መውጣት የምችለው ድረስ ባለው ሬንጅ እንደተጫወትከው ተሰማኝ፣ እና የመጀመሪያው አሰምሽኔ ልክ እንዳልሆነ ገባኝ። በኋላ ግን ሁለተኛውን ዜማ መልሳያን ስትመጣ በደንብ የመጀመሪያው ላይ ቅር ያለው ድምፅ ተስተካክሏል፣ እና ለእያንዳንዷ የዜማ አካል አትኩሮትና በደንብ መለማመድን ካሁኑ እንድትለምድ ነው ምመክር። ሪትም ይገባሃል፣ ዜማ አረዳድህ ቆንጆ ነው። አንገት ለምን ትቀብራለህ ብዬ ነበር ቅድም፣ አሁን በደንብ ቀና ብለን ያዜምከው። ወዲያው የሚሰጣችሁን አስተያየት ተግባር ላይ እያረጋችሁ ከመጣችሁ የሚቀጥሉት ውድድሮች በጣም ቆንጆና የተሳኩ እንደሚሆኑ አስባለሁ። መልካም እድል። ከአብስራ ልጀምር። የአብስራ የሚገርመኝ አንድ ደስ የሚል ያዘፋፈን ቃና አለ ቅላጼ በጣም ነው የሚገርመው። ግን አሁንም ትንሽ ደግሞ ማውራት ስላለብን ነው። ልምድ ይሄ እንቅስቃሴውን ይሄ ፈገግታ ነገሮችን እሱን ነገር ካላመጣው በተለይ የዚኛው ዘፈን አኩርፈን የዘፈንካው እና መሰበር ያለበት ነገር ያለ ይመስለኛል። እርግጥ የዘፈኑ መልእክት ከዚህ በላይ ያስኮርፋል። ሰውዬው ከደረሰበት አንጻር፣ ከተበደለው አንጻር ያስኮርፋል ግን አንተ ሁለቱ ነው ዘፈን በኮርፊያድ የዘፈን ከሆነና ይሄ መሰበር ያለበት ነው። ለምን በጣም የሚገርም ቅላጼ፣ በጣም አደገኛ ጉሮሮ ነው ያለ። ግን ቲቦዞ ሁሉ በፉጨት በምናምን እኮ የተገባለ ከዛን ትዛችሁ ላይ አደገኛ ድምፅ እያወጣ ስለዚህ ትልቁ ነገር ደግሞ ድምፃዊ መሆን ከባድ ነው። እሱ ላይ መቆም ይገባኛል። ግን ለኦዲንስ ነው የምትሰራው። በቃ ስለዚህ መስታወት እያየ ለምሳሌ ፊልም ስትሰራ መስታወት እያየ ደግሞ እንለማመድ አክቲንጉን፣ ልክ እንደ አክቲንግ መስራት አለበት እሱን ካልሰበርከ አይሆንም። የገባኝ ነገር ማለት ነው። ሌላ አቅምን ነገር ያለው የዘፈን ምርጫ፣ የዘፈን ምርጫዎቹ አሁን ከዚህ በላይ አሪፍ አሪፍ ነምበሮችን አቅም አለ፣ በጣም ማምጣት ይችላል የሚል ግምትን ያለ። ሌላው ጥሩ ነው። አቤል ትልቅ የዘፈን ምርጫ ነው። በጣም ግዙፍ የሆነ ዜማ ነው የመረጥከው። ለእኔ ደግሞ የተሰማኝ ነገር ምንድን ነው፣ ሲጀምር አዝማቹ ጥሩ አልነበረም። ከብዶሃል ዘፈኑ። ለምን የታችኛው የዜማው ክፍል ለምሳሌ ወርዶብሃል፣ ከዛ ልክ ሹሜ እንዳለችው እሺ ሜጀር ይጨመርል ኪ ይጨመርል ብየሳስብ የላይኛው የዜማ ክፍል ደግሞ ከብዶሃል። ስለዚህ ለኔም ይስማማኝ እንደዚህ አይነት ዜማዎችን ለአንተ አልተመረጡም ወይም ላንተ አልተሰራም። ያንተ ዜማ ለምሳሌ ቢሆን ይሄ ዜማ ላንተ አይሆን፣ ስለዚህ መተው ነው ይሻላል። እንደዚህ አይነት ብዙ ጊዜ ድምፃውያኖች መተው ፈልመ የሚወድቁበት ነገር ትልቅ ነው፣ ምክንያቱም የዜማ ምርጫ ወሳኝነት አለው። ለውድድር የዘፈን ምርጫ በጣም ነው የሚያስፈልገው ለዛ ነው ሪትም ካል የተሰወድከው ኪ ምናምን ውስጥ ያንተ በጣም በደንብ ስልጥን ያለ ግሮሮ በደንብ ቲዩ እንዲሆን ነበር ምን ሰማችሁ ከመጀመሪያው አሁን ግን ከሪትም መውጣት ከቅኝት መውጣት እነዚህ ሁሉ ችግሮች የሚያጋጥሙት ዘፈኑ ያንተ ስላልሆነ ነው ስለዚህ የዘፈን ምርጫ በደንብ የታሰበበት መልካም እድል እመኛለሁ አመሰግናለን ዳኞቻችን መልካም እድል ይሁንላችሁ የዚህ ሰዓት አጋሮቻችን ኢትዮ ቴሌኮም፣ የአዲስ አበባ መንገዶች ባለስልጣን፣ አዋሽ ባንክ፣ ታላቁ ሩጫ በኢትዮጵያ ናቸው።